ፓርኪንግ የመንግስት ስራ ካልሆነ ምን አለ ትሉኛላችሁ። ለብሰ ፓርኪንግ ስታስተናግዱ ለምናምን ከየት ነው ከስራ ምናምን jiputa karani yo gaba we ሰላም፣ ሰላም፣ ጤና፣ ቤተሰቦች እንዴት አላቸው? እንደምንቆያችሁ ዛሬም በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮችን እንመለከታለን፣ እየተዝናናን አብረን እንቆያለን። ሐሳብ አስተያየት የሚፈልጉ ቪዲዮዎች ግን ዛሬም አሉ። አዎ፣ እነዚሁ ላይ እነሱ ላይ ደግሞ እናንተ ኮመንት መስጫው የእናንተ ነው። ሀሳብ አስተያየቶቻችሁን ትሰጣላችሁ። የትም የትም ሳትሄዱ እስከ መጨረሻ ድረስ ግን ተከታተሉ። በዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ግን ሰብስክራይብ በማድረግ የሁል ጊዜ ቤተሰብ እንድትሆኑ ጋበዝኳችሁ። ወደ ቪዲዮ እንሂድ። እንግዲህ ማስጠንቀቂያ መልእክት ነው። ማለትም አዲስ የመጣ ስካም ነው። ይህም ስካም እንግዲህ በቪዲዮ ኮል ነው፣ የማታቁት የቪዲዮ ኮል ይደወልላችኋል። እናንተም ያንን ቪዲዮ ኮል ታነሳላችሁ። ነገር ግን ከቪዲዮ ኮል ጀርባ ያለው ነገር ደግሞ ሌላ ነው። እነዚህም ሰዎች ኦልሬዲ ይህንን ትራፕ አዘጋጅተው ስለሚጠብቋችሁ እንግዲህ ስክሪን ሪከርድ እያረጉ ነው የሚጠብቋችሁ። እናንተም የተደወለላችሁን የማታቁትን ቪዲዮ ኮል ስታነሱት እንግዲህ ፊታችሁ ይገባል ማለት ነው። እነሱ ደግሞ ያልሆነ ነገር እያረጉ ነው በዛ ቪዲዮ የሚጠብቋችሁ። ማለትም ኢቲካል ያልሆነ ነገር ለየት እያደረጉ ነው። ወይ ፎቶ ነው ወይ ቪዲዮ ነው የሚያሳዩችሁ ማለት ነው። እናንተም ትደናበራላችሁ። ምክንያቱም ያ ነገር ሰርፕራይዝ ነው የሚሆናችሁ ግን እስክሪን ካርድ እያረጉ ነው ኦልሬዲ ማለት ነው። አላ እናንተም ይሄ ተግባር እናንተ ላይ የተፈጸመ ስላልሆነ ደንግጣችሁ እንግዲህ ፊታችሁ እየታየ ትዘጉታላችሁ። ከዛ በኋላ ነው ስካሙ የሚጀምረው። ስልክ ይደወልላችኋል። እንደዚህ አይነት ቪዲዮ እየሰራችሁ ነው ትበላላችሁ። ይህም በቪዲዮ ማስረጃ አለኝ፣ እንደዚህ አይነት ነገር ኮንቨርሴሽን ነበራችሁ ከእንደዚህ አይነት ሰው ጋር፣ ስለዚህ እንደዚህ አይነት ብር ክፈሉ ያለ በለዚያ ፖስት እናረገዋለን ብለው ብላክ ሜል ያረጓችኋል ማለት ነው። እናንተም ያን ነገር እንዳልፈጸማችሁ ታውቃላችሁ። ነገር ግን የሚመለከተው ሰው ያን ነገር እየፈጸማችሁ እንደሆነ ነው የሚገባው። ያው እውነቱ ያለው እናንተ ጋር ነው፣ ነገር ግን ብዙ ሰው ያንን እውነት አያውቀውም። ስለዚህ ባለትዳር ከሆናችሁ ለባለቤታችሁ ይላካል፣ ለቤተሰ ሀሳቦቻችሁ እንደዚህ የተደረገ እንግዲህ ብላክ ሜል ትደረጋላችሁ ማለት ነው። ስለዚህ ጥንቃቄ አድርጎ ሁለት ነገር ተጠቀሙ። መጀመሪያ የማታውቁትን ቪዲዮ ኮል አታንሱ። ካነሳችሁ ደግሞ ካሜራውን መሸፈን እንዳትረሱ። ያንን ቪዲዮ ኮል የደወላችሁ ሰው የምታውቁት ከሆነ እንግዲህ ታናግራላችሁ፣ ትቀጥላላችሁ። ያለበለዚያ ስልኩን ወዲያውኑ ትዘጋላችሁ። ካሜራችሁ መሸፈናችሁን አትርሱ። ይህ ነገር ከመሆኑ በፊት ተጠንቀቁ ለማለት ነው። ይህንን ነገር ያጋራን እንግዲህ ናቲ ነው። እናንተ መጠንቀቅ አለባችሁ ብዬ አስባለሁ። መልካም ቀን ይውላችሁ። ብሩክ ነኝ። ከመማቀቅ አስቀድሞ መጠንቀቅ። በጣም ይደወላል፣ የማታውቁት ስልክ ይደወላል። እስከ ካሜሮች በስተዋል በጣም ከባድ ነው መጠንቀቅ እንግዲህ መጠንቀቅ፣ የተሻለው ስህተትህን የማይነግረ ትራፊክ ሲያጋጥመን ማንጃ ፍቃድ አምጣ። ጤና ይስጥልኝ ማንጃ ፍቃድ ቶሎ በል። ምን አጥፍቼ አለቃ? ምን አድርጌ? ማንጃ ፍቃድ አምጣ ኒፍጣም ምን አድርጌው? ጥፋቴን እንኳን አትነግረኝም እንዴ? ከዱርዬ ጋር ምን አድርጌ ነው? ጨራስኩ በቃ። በጣም ጥጋብ አለባት። ምንም እኮ አላጠፋሁም ገና ከመውጣቴ ማለት ነው ደህና ያስጥልን ቤልቱ መቻ ሰርከው ኧረ አስሬዋለሁ ያለ ቤልት ይዛና የቤተሰብ አስተዳዳሪ ነኝ ባለፈው ናቸው አሉ ከሰው ላይ የማይገዙ ነገሮች ለምን ምን አደልማል ፓራሹት አደልማል? አደለም እና ምን ሹት ነው ማን ያለ እንደዚህ ባለሆን ሞክረውታል። እህ ታዲያ፣ እቃው እኮ አዲስ ነው ነገር እየው፣ ካልሞከሩት ወይ ምናምን ላያውቁት፣ አዎ ላያውቁት ይችላሉ ብያለሁ። እንድሸጥኩልን እኔማ እኔማ ሰው ይለለ ሲዘልም ሲያርፍም፣ በቪዲዮ በቪዲዮ ቀርሶ ላይ አይደል? አዎ ለዛ ነው እንጂ ንወስዳለን አጠቃቀም ይውል። ከሄሊኮፕተርም ከምንም ዘለልክ ከአንድ ደቂቃ በኋላ ከዘለልክ በኋላ ዳርና ዳር ያሉትን ቢጫዎች ከረድ መሳ። ከዛ በኋላ በቃ ከሰው ላይ የሚገዙት እቃ እኮ ከሸጣላችሁ በኋላ በ በጣም ነው ሙድ የሚይዙበት፣ እና መጠንቀቅ ነው። ከሰው መገዛት የለበትም ተብሎ የሚታሰቡ ነገሮች ምንድን ናቸው? ስ ተደጋጋሚ ጊዜ ቦርዱም ሲያይ ሞክረዋል። ኤክስትራ ኦራል ማንዲቁላር እና ማግዚለሪ ይለዋል።

ሆኖ ቆጨም ደሞ ዛሬ በ9 ሰዓት ጥሩ እምባ የሚለው የወጣደር እድር አባላት የሆናችሁ ላክሶ መጥቷል። ልንገራችሁ ተዘጋጅቻለሁ ልሞትላችሁ። ጋሽ ምን አንድ ቀን ያልከው ሳገበን ልሞት ነው። አረ

ሻለ ወራይ ሲሽክል ከባድ ነው፣ ከባድ ነው። በቃ ገና ሳት ሞቱ ለመቅበር ከና ሳት ሞቱ ለማወጅ ሞተ ቆሶ አይሱማ የሚተርፋ አይመስለኝም። በቃ ነው ድናችሁ። ገና ስንት አመት ትኖሮ ይሆናል እኮ ምናልባት። አረ መላያችን ሆነ ይሄ ነገር ሙሴ፣ ምን ጉድ ነው የምሰማው? እንግዲህ ሰዎች እንጌጃጋ እሱን ማሰማል። ከብሩ ጋር እኮ ዜና ላይ ብቻ ይመስላል ነበር ፉክክሩ። ላካኑሮም ላይ ነው። ቆይ ቀለበት የት ነበር? ሰሜን አፍጋኒስታን ኩንዱዝ የሚባል አካባቢ ውስጥ ነው። ምን አፍጋኒስታን እዚህ ምን ጋ ኤርፖርት ውስጥ እንደ ፕራይቬት ፊልም መሆኑ ነው። ይሁን ግድ የለም ግን ስንት አወጣ? አስር ትሪሊዮን የኢትዮጵያ ብር ወይም ደግሞ ወደ ሰባ ሁለት ቢሊዮን የአሜሪካ ዶላር ነው። ደግሞ ከአስር በላይ ኤርፖርቱን ገሳው ነው እንደ አፍጋኒስታን። እኛም እኮ ተጨነቅን። ታዲያ ለዚህ ጭንቀታችሁ አንድ መፍትሄ የሚሆን ምን፣ አሁን ላይ የጅቡቲ ፖፑሌሽን 1.169 ሚሊዮን ወይም ይልቅ ብሩክ ሰርጉን ስላልዘገብክለት ተቀይሟል። ዛቻው ላለው ነፍሴ በስነስርዓት አሁን ላይ መኖሯ በጣም ታምር ነው። እግዚአብሔር ሲጠብቀኝ ነው በእውነት ቁም ነገር እንደዛቸው አጽምም አይገኝም ነበር። ይልቅ ይዋጣላችሁና እኛንም ገላግለን ቀድሞ ባስረገዘ ነው። ደግሞ ለሰርግ እንዳረሳል በቅም ሲታወቅ እሱን ተከታት የማቀርብላችሁ። በል በል አንተ ስታስረግዝም በየማሉ ቪዲዮ ልቀቅላችሁ ማለት ስለማይቀር ልመርቅ። ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። ጆሮዬ ነው። ምን እያልሽ ነው? እነዚህ እነዚህ የማይነኩ የኔ አካል ናቸው እንጂ ነክቶ አያውቅም፣ ነው የምትይ? እሺ ይሁን። ካልተነቃ እንዳታስነቂ እስከ ዘላለም ጉራጌ ጥሎ የሄደው ጓደኛ ሲመጣች ዛሬ ይምጣል፣ ጭንቅላቱን እንደባብቃት ከጨምራለሁ ነው። ሄደን ቢሆን እኮ ክትፎን፣ ጠብሱን በቃ እንደፈለግን አምላክ ነው ነበር

ለብዙ ዓመታት ፓርኪንግ ሆኖ ሆኖ ሰላም፣ እዚሁ ዳር የያዝነው ጠጋም በል ጋሽ

ቤዝ ላይ የቻይናው ነው የአሜሪካው ምን? በእውነት አገኘሽ? ጥሩ ጥሩ ገሳ ነው ልጄ። እሺ እንግዲህ ዋናው ጥያቄ ልጁ ምንድን ነው ስራው? ምን አለው ልጁ? ምን አለው እሱ? አደባባዩን ታውቁታላችሁ? ከእሱ ፊት ለፊት ያለው ህንጻ ከስር ያለው ሙሉ ፓርኪንጉ የሚቆጣጠሩ ለብቻው ነው። ግን ያህል መኪና ያስተናግዳል? በቃ ከሶስት መቶ እስከ አራት መቶ መኪኖችን በቀን ያስተናግዳል። አዎ መኪና ጽድት ያለ መሆን አለበት። ይሁን ብለናል። ፓርክ አድርጎ ይሁን ብለናል። ፓርክ የዛሬ ሳምንት ሙሉ ከተማ ውስጥ ያለውን መኪና ሰብስበን መጠን አይሎ ጋር በቃ ከአባቷ ጋር ተመሳሳይ ሙያ ያለውን ልጅ ስታገኝ ልጃቸው በቃ እንዲህ ነው መስጠት ያለባቸው። ነገር ግን ይሄ የፓርኪንግ ስራ ተንቆ ነው አይደለም። አሁን ነገ ከነገ ወዲያ የመንግስት ስራ ካልሆነ ምን አለ ትሉኛላችሁ? ፓርኪንግ የመንግስት ስራ ካልሆነ ምን አለ ትሉኛላችሁ? ለብሰህ ፓርኪንግ ስታስተናገዱለ ምናምን ኬት ነው ከስራ ምና ይህ ምን ስራ ነው? እንደ የመንግስት ሰራተኛ እኮ ነኝ፣ ፓርኪንግ እሰራለሁ ምናምን ትላለህ ማለት ነው። አረ ጉፈለ ፈላ፣ የኔ ቆንጆ ቴንኪው፣ ካርዳችን እንዴት እንደሚያምር በቃ እያሰብኩት ነው። በስመ አብ ልክ አሁን የቴንኪው ካርድ ፎታችን ተነስተን ከጨረስን በኋላ ለምን ቦሌ ዞር ዞር ብለን ማለት ነው ስሪ ቤድሩም አፓርትመንት አንፈልግም? ታዲያ ከሰርጉ በኋላ መግባታችን አይጋርም? አይ ስሪ ቤድሩም አፓርትመንት እንፈልጋለን ማለት አንቺ እንደ ጎረቤት ምን ይላል ብዬሽ እኮ ነው። በሶስት ሚሊዮን ብር ሰርግ የደገስኩት ሰላሳ ሺህ ብር የለም፣ አቃውንቲ ማለት የሶስት ሚሊዮን ብር ሰርግ ቤት መከሪያ የለንም። ታዲያ የሆነ የስምንት ሺህ ብር ስቱዲዮ አለ እዛ እንገባለን። ሻወርና ሽንት ቤት አይበቃሽም? እዚህ በላይ የሚያስለቅስ ምን ነገር አለ? ይህ ድግስ ጊዜ ልታይ ልታይ ትሉና መኖሪያ ደግሞ አይኖራችሁ። አረ ተው ተው፣ አትደግሱ በቃ ይቅርባችሁ። እናንተ ተፋቅራችሁ ተሻችላችሁ ኑሮ ብቻ ለዘላለ አብዛኛው ሴት ነው መሰለኝ ደግስ የሚወዱ ወይስ ወንድ ነው? እናንተ ኮመንት ቲቸሮች ከመስቀል በኋላ ክላስ ስንሄድ ይላል ማህበረሰብ መጣችሁ? ደግሞ እዚሁ ነበርን ይሄ በክረምት ታዲያ ማን ይማራል? ኧረ እባክህ፣ ቆንጆዋ ታታሪዋ ብርቱዋ ተማሪ ጄሪነቻ፣ ታዲያ ብቻዋን አስተማርካት? አዎ ምነው የደብረ አንዴ ከዚህ በኋላ ስትጀምር ልታረጉ ነው የመጣችሁ ኦልሬዲ፣ ሲኒስተሯ እንኳን የሚል ፈትናለው፣ ማለት ፈትኛታለሁ።

እኔ ከአንቺ የተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም ቢሆን ዝንብ ቆሻሻ እንጂ ማር አይታየውም። ገባ ማርንም ብታምሪ ቁንጅናሽ ቢበዛ ሲረግፍ አይቆይም ውበትና ጤዛ። ደም ግባትም ቢሆን ሁሌ እንዲህ አይዘልቅም ነው ጠቂና ላኪ ቆዳሽ አይጥበብሽ በመልብሻ ትፍሪ። ትመጻለች ዛሬ ዝንብ ያልሽው ጋር ትናንት ተጋግበሻል። የሰደብሽው መስሎሽ ልብሹ ልክ ብሏል። አልገባሽም እንጂ ያላንዳች አስገዳጅ ቆሻሻ የሚል ስምን ይመች ከዛም በላይ በቲያትር ስራዎቿ በርከት ያሉ ሀገራትን እየዞሩ የቲያትር ፊልሞችን ስታሳይ ቆይታለች። ለምን አታገቢም ስትባልም ቆይ ገና ነኝ፣ እያሰብኩበት ነው በተለያዩ ኢንተርቪዎቿ ላይ ተናግራ ነበር። እንዳውም አንዳንዶች አረ እድሜሽ እየሄደ ነው እባክሽ ቶሎ ውለጂ ና አግቢ ሲሏትም በርከት ያሉ ከዛ አንድ ቀን ማግባቴ አይቀርም ብላ ቀኑ ሲደርስ ዛሬ ላይ ምን አይነት ዜና ነው የምታነቡት? እንደ ነበራችሁ ወይ እንደዚህ ስትል በቦታው ላይ ነበራችሁ ወይ? እንደዚህ አይነት ዜና የምትዘግቡት። በጣም መስኪ፣ የበሰንቶ ሚስት በጣም መወዳት፣ በጣም ትወናዋን በቃ አንደኛ እወድላታለሁ። ከግል ጉዳይ ጋር ተይዞ በተለያየ ጊዜ ሶሻል ሚዲያ ላይ በስፋት የሚታየው የግል ፕራይቬሲ የሆኑ የግል ጉዳዮች በጣም ይታያሉ። እንደዚህ አይነት ዜናዎችም ቪዲዮዎችም የሚበዙት እንግዲህ ሰዎች ስለሚመለከቱት ይመስለኛል። ሊያ ደግሞ የሆነ ሰው ላይ ትንቢት ተናግራለች። ወይም ደግሞ ማስታወቂያ የምትሰራ እንስት በጣም የምትታወቅ በጣም ፌመስ የሆነች ከባለቤቷ ጋር እሷም ፍቺ ያመቻለች። እናንተ ፈልጓትና ድረሱባት። በቅርብ ጊዜ ነው ትዳሯን የያዘችው። ከዛም በኋላ አንድ ልጅ ወልዳለች። ነገር ግን ድምጿን አጥፍታ ትዳሯን ፍቺ ያጠናቃ ሲንግል ማሙና እየኖረች ነው ያለችው። ያቺ ሴሌብሬቲ ወይም ያቺ ዝነኛ ማን ናት ብላችሁ ጠይቁ፣ ፈልጉ፣ በርብሩ። እኔ እንግዲህ ምልክቱን ነው የምሰጣችሁ። ሌላው ምን ሃናነት ጉዝመች ናት እንዴ

አንተ ለሙዱ አንድ ሰው እንኳን አይገባም። አንድ ሰው ሰላሳ ደቂቃ ሙሉ ቁጭ ጭር ያለ አንተ እንዴት እንደሚያስፈራ ወረድኩኝ። አዋረድከኝ። የስራን ስ ዝም በል የሰፈር ልጅ አንድ ጀለሳል። እሱ ያተረፈኝ አርባኛ ደቂቃ ላይ ምናምን ገብቶ በቃ አጽናናኝ። ዝም ብለህ በቃ ለሞራል ጋይስ፣ አንዳንድ አበባ በል። እኔ አንዳንድ አበባ ኢሞጂ እልክላለሁ ኮመንት ላይ ልክ ጋይስ፣ አንዳንድ አበባ ላለ እሱ አንዳንድ ኢሞጂ ልክልኛል፣ አበባ እያደረገ በኮመንት አተረፈኛል። ነው ምን አድርጌ ነው ግን? ወይኔ፣ አይ ምንም አይደለም ችግር የለም። ስለ ሁሉ ነገር አመሰግናል ግን ይገባኛልን፣ ተርስ ቡና ሳጠጣ ነው ቡና ትንሽ ቢዚ ሆኜ እኮ ረስቼው ነው ለአንድ ሲኒ ቡና የሚሆን ጊዜ አር አይደለም፣ ይቅርታ ዝበል። እሺ ነገ ይጠጣል ወይ? አሁን አስኮናኝ አስኮናኝ። ቡና መጠጣትና መተኛትን ምን አገናኘ? ወይስ ብዙ ሰው ቡና ሲጠጣ ይተኛ ያስተኛቸዋል ለማለት ነው ወይስ አልገባኝ ሰላም ነሽ? አባ ሰላም ነው። እዚህ ጋ ዞር ዞር እያልኩ ልጆችን እየረዳሁ ነበርና አንድ ጫማ ብቻ ነው የቀረችኝ። አንተን ሳይ ደግሞ ባዶ እግርህን እና ጫማ አንተ ነው ልረዳ ፈልጌ። አንተ ስጠኝና እንጂ ስንት ቁጥር ነው የምትለብሰው? ቁጥር ንገረኝና። አረ ቁጥሩን ንገረኝ። ለሌላ ሰው ሰጠዋለሁ። እንዳንተ የሚያስፈልገው ብዙ ሰው አለ። ሀሰላሳ ሰባት ሰቦቹ፣ ቪዲዮዎቻችንን ጨርሰናል። ላይክ ካላደረጋችሁ ላይክ እንድታደረጉ ላስታውሳችሁ። እንግዲህ እዚህ ቻናል ለመድስ ከሆናችሁ ዳግም ላስታውሳችሁ፣ ሰብስክራይብ በማድረግ ሁልጊዜም ቤተሰቡ ሁኑ። ቀጣይ በተሻለና በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።